ሩታዬ ጠብቂ ነጌ፣ አንቺና ይሳቅ ካላለቀሳችሁ ብድራችሁ ካልተበለሰላችሁ ስንል ነበረ። ነገር ግን እንደዛ አልሆነም ማለች ነው። ውድ ቤተሰቦች፣ ዛሬ በጣም የሚያምር እና የሚያስደስን ነገር ዜና ላሰማችሁ። እሱም ምንድን ነው የሩታዬ ወንድምና ሙቢ ትኬት ቆርጠዋል። እንኳን ደስ አላችሁ። እንትና ሙቢ አይመጣም ወይ? እሪ እሪ እሪ እሪ ስትለው መዲያም ሁላ ማለት ነው። እና እንኳን ሙቢ ቀርቶ የሩታዬ ወንድም መንገዲ ብቅል ትኬት ተቆርጦ እርፍ። እና ምን አይነት ደስታ ተሰማችሁ? ሰላም አለይኩም። ጠብቄ ነበረ። እኔ እውነቴን ነው የምላቸው፣ የመልስ ምት ቀጥ ብለህ መልስ አብረሽ ማለት ነው። ቀጥ ብለህ መልስላቸው ለሁለቱም ማለት ነው። እና ዛሬ ይነፋረቃሉ። እንትና ማነው ስሙ ስሙ ማን ነው? ይስቅ ማለት ነው። ይስቅና ኃይለኛ ጨፋሪ ነው። ሀይረኛ ጨፋሪ። እኔ ጨፋሪ ሰው አልወድም፣ በነገራችን ላይ ጥሎብኝ ማለት ነው። እና ቲክቶክ ላይ ተቆራርጦ ሲመጣ ሳይ በድግርኛ በሉ በጎንደርኛ በሉ በስንድ በስንድ በስንት የጉድ ሀገር ጉራግኛ በሉ ምንም አልቀረውም። እና ወደ ቀልብህ ይመልስህ፣ እኔ ሌላ ምንም አልልህም። እና ለማንኛውም ውድ ቤተሰቦቼ እንግዲህ ዛሬ ይነፋረቃሉ። ይሳቅም ቅጥ ልረርድብን ይላል። ሩታዬም ደግሞ ታለቅሳለች። በፕራንክ መልቱ የመልስ የምትመለሰልዳል ብላን ጠብቀን ነበረ። ነገር ግን እነሱ ያው የዛ እኔም ታርቀው ነበረ ማለት ነው። እና ፕራንክ የሚባል ነገር የለም ማለት ነው። አሁን አራት ቀን ነው የቀረው። እና ሙቢና የሩታዬ ወንድም ሸገር ያለው ወንድሟ ትኬት ቆርጠዋል እኮ የኔ ውድ፣ እና ሊመጡ ነው። ሙቢ እንኳን ሙቢ ወንድማችንም ሊመጣ ነው ተባልኩ እኝ ማለት ነው። የኔ ማሮች ሊመጣ ነው። ደስ ያለኝ እንዴ ሩታ! እኔ እኮ ማለት ነው ውድ ቤተሰቦቼ እኔ ቀጥቅጣችሁ ትጥሉኛላችሁ ምድር አመዳሙን ለማለት ነው፣ ቀጥቅጣችሁ ትጥሉኛላችሁ ብዬ ነው እንጂ በዛ ነገር መናገር እፈልግ ነበረ። እሩታዬ ወንድሟ ለምን ይዛ አትመጣም? ከጎኗ ከአካባቢዊ ሁሉ ይዛ ትመጣለች። አብርሽስ ምን ስለሆነ ነው ወንድሞቹን ይዞ የማይመጣ እያልኩ እየተንገበገብኩ ነበረ። ለካ ሳዳሜ ህዝቤ ነገሩ ጨዋታው እየሰራ ነው፣ በዛ በኩል ማለት ነው እና ለካ ሁሉንም ነገር ለሚዲያ አይወጣም ለሚዲያ አይነገርም ይባላል። እውነት ነው እንዴትናገሩ እንዴ እንዳትናገሩ በአጭሮን ቅርት የሚለው ሁሉንም ነገር ከተናገራችሁ ማለት ነው፣ እና እኔም አልናገርም ካሁን በኋላ። እና ይሄ የተጨረሰ ጉዳይ ስለሆነ ያው ገና ሳይጨረስ ሳይጀመር በፊት ቢሆን ኖሮ ግማሹም ሰው አይመጣም ነበር። እና ለማንኛውም የወጣት ወጣት የትልቅ ትልቅ በቃ የማይመጣ ወጣት የለም። ሊመጡ ነው ሁላቸውም፣ እናንተ እና ሃይሚና ብሩክም ተመልሰው ሊመጡ ነው እንደ ና ብሩኬ የሳላ ደንቀ አላልፍ። በዚህ አጋጣሚ ጀግና ነው፣ የምሬ ነው ምላችሁ። ያለምንም ጭቅጭቅ ዱባይ ግብት፣ ከዛ በኋላ ውጥት፣ ከዛ በኋላ አሁንም መልሶ ሚስቱ ይዞ ግብት፣ ከዛ በኋላ አሁንም መልሶ ውጥት፣ አሁንም መልሶ ግብት ሊልላችሁ ነው እና ያኔ ማለት በቃ ሳይሰማባቸው ምናምን የእኛ ወጭ ውስጥ ዱባይ እያሉ እያሉ እያሉ እያሉ እያሉ ያው አመት አሳልፈውን ነበረ። ጨንጓራችን ልጠው ጭርስ ካደረጉት በኋላ አሁን እንመጣለን ብለዋል። አሁንም የመጨረሻው ጨንጓራችን እንዳይጨርሱት በቶሎ ይግቡና እንረፋቸው። እውነት ይሎ ምላችሁ፣ ያው ሊመጡ ነው ለማለት ነው የመጣሁኝ ዛሬ ማለት ነው። ውድ ቤተሰቦቼ ሙቪ ሻም ትኬት ቆርጠዋል። ሙቪ በነገራችን ላይ እኔ ትኬት ችልሃለው የኔ ወንድም እና ከሰው በታች አትሁን ማለት በቃ ከሰው እንትን እንዲል አልፈለግኩ ነበረ እንዲል ለይ ከነሱ ጋር ስለኖረን ከዚህ በፊት እየሰራም ስለነበረ እና እንደዛ ብዬው ነበረ። ከዛ በኋላ ችግር የለውም በቃ እንገናኛለን ተባብለን ነበረ። ሀላስ ማድረግ ባለብን መንገድ አድርገናል ማለት ነው ውድ ቤተሰቦቼ፣ አብረን እንትና ሙቪ። በነገራችን ላይ የሰው ልጅ ሚዲያ ላይ መጥቶ እንደዚህ ሲያወራ ወይም ደግሞ ሲስቅ ምናምን ምንም እንትን የሌለበት እንዳይመስላችሁ ሁሉም የራሱ የሆነ እንትን አለበት እና ሀሳብና ጭንቀት አለበት ማለት ነው የቤተሰብ ኃላፊ ኃላፊነት የወንድም የእህት የእናት ብዙ ነገር አለ እና ሀላፍትና ያለበት ሰው ደግሞ በጣም ከባድም ታውቁታላችሁ ብዬ አስባለሁ። እኛ ነን እንጂ ሀላፍትና ራሱ የሌለብንን ሰገጤዎች ማለት ነው ምንም ቢመጣብን ምንም መስሎ የማይታየን ሰዎች እድሜ ለእናትና ለአባታችን እዚያ ያደርሰውናል። የምሬ ነው የምለች ነገ እናትና አባት ስትሆኑ ምን አይነት ስንትን እንደሚኖራችሁ እስኪ አያለው። እኔ እኔ ማጓጓኝ ጋይስ፣ እኔ ማጓጓኝ። እውነት ነው ምላችሁ እና እናናንተም ለማየት ያብቃችሁ ማለት ነው ምድረቆሞ ቀርካለችም ደግሞ አግቡና እዩት፣ ቅመሱት። በታገቡ ራሱ የሆነ ቤተሰቡ ደካማ ቤተሰብ ካለባቸው ትረዳላችሁ፣ ታውቁታላችሁ ብዬ አስባለሁ። የችግር ምንነት የቤተሰብ ኃላፊነትና ምን አይነት እንደሆነ በደንብ ትረዱታላችሁ። እንያስም የቤተሰብ ችግር የሌለበት የሆነ ነገር ያልደረሰበት ሰው ችግር ምንድን ነው? ዜሮ ወፍ አናቅ ስቃይ ምንድን ነው ወፍ አናቅም። ማለት ነው። እና በራሳችን ወይም ደግሞ በቤተሰቦቻችን ሲኖር ብቻና ብቻ ነው የምንረዳው ማለት ነው። ውድ ቤተሰቦቼ የሌለው ሰው ስናይ እራሱ እንዴ ሰርቶ አይለወጥም እንዴ ሰርቶ አያገኝም እንዴ እንላለን ማለት ነው። ተቀዝም ብለው አይመጣም እኮ የኔማሮች፣ እናላችሁ ሩታዬ ያስለቅሳዳል። ነገ ብደርሽ እንጠብቂ ስትሉ የነበራችሁ ውሃ በላችሁ። አዋሃበላችሁ ትላንትና፣ እኔ ይመልስላታል ብዬ አልጠበቅኩ ነበረ። ነገር ግን እንትን ነበረ የጠበቁኝ ማለቴ የትላንትናው፣ እንደዛው ፕራንክ መሆኑን ባትናገር ኖሮ አልቁላት ነበረ። ሀያ ኪሎ ሆነ ውርድ ብላት አድር ነበረ። እንደ ያለ ወጣሽ አንቺ ልጅ፣ የምሬ ነው ምልሽ፣ እንዲ ተቀጥቅደሽ ተቀጥቅደሽ ተቀጥቅደ አጠንቶች ነበረ የሚቀረውና፣ ተገላግለሻል ባጭሩ። ባትናገር እኔ ራስ ቆቆሌ ግፍፍ እኮ ነው ያለው ጋይዝ ጀመራቸው እንዴ እኛ በዛ በውስጥ መስመር ስናጠያየቅ እነሱ በዚህ በኩል ያ ቪዲዮ ሲለቁ ቆይተው ማለት ነው። ጀመራቸው እንደ ቆሌ ግፍፍ ጀመሩ። በቃ አሁንም እንደዛ ሊዋሹን አልኩኝ ማለት ነው እኔ። ነገር ግን ፍራንክ መሆኑን ያው ተናገረች። ሳይናገረው አድረው ቢሆን ህዝቤ ጨልሎ ነበረ። እንደዚህ አውራ ዶሮ ሆነን ነበረ የምናድረው እንዳለ ማለት ነው። ጠላቱም፣ ወዳጁም፣ ምቀኛሙም የሚጣላችሁ መወዳቸውን በጠቅላላ በቃ አውራ ዶሮ እንደዚህ ፀጉራችን ሽበት አብቅ የበረ ሆናችሁ ፀጉራችን ሽበት አብቅሎ ነበረ የሚያድረው እያንዳንድሽ ማለት ነው። አትዋሸው፣ እያንዳንዳችሁ ሽበት እንዴ ጤነኛውም ጤነኛ ያልሆነውም ምቀኛም ምቀኛም ያልሆነውም ወዳጁም ወዳጅ ያልሆነውም ማለት ነው ሽበት አብቅሎ አይኑን ቀይ ሆኖ ከዛ በኋላ ጠዋቱ ያው ሲለፈልፍ አድሮ ሲለፈልፍ የሚውል ትውልድ ነበርን ማለት ነው። ነገር ግን በአጭር አልፋለች። ለማንኛውም አሁን ትኬት ቆርጠዋል እነዚህ ሰዎች ሊመጡ ነው ማለት ነው። ሰዎች ልበላቸው እንጂ እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። ውድ ቤተሰቦች መምጣታቸው ሊመጡ እንደሆነ ሲነገረኝ የምር በጣም ነው ደስ ያለኝ ምንም ቢሆን ከዚህ በላይ የሚያስደስት ነገር የለም ማለት ነው። ቤተሰብ ከጎናቸው ሲሆን ደስ ይላል። በመቀጠል ደግሞ ያው የሙቢም ነገር ሁላችሁም ያስጨንቋቸው ነበረ። ስለዚህ እሱም ብቅ ሊልላችሁ ነው ማለት ነው ውድ ቤተሰቦች። እየትማሄድም ሲቀጥል ደግሞ አንዳንዱ ደግሞ በዚህ ተጣሉ፣ አብርሽና ሙቢ በዚህ ተጣሉ። በዚህ በፈለገ ነገር ይጣሉ፣ ትላንትና አብረው ነበሩ፣ ዛሬም አብረው የሚኖሩ ሰዎች ናቸው። የሰው ልጅ ደግሞ እኮ ሁሌም ደስተኛ ሆኖ አይኖርም፣ ይጣላል። አንዴ እናንተ ሳትጣሉ አትኖሩም፣ ሁሉም ይጣላል። ነገር በትንሽ ነገር ነው የምንጣለው እኛ ሰው ብዙ ነገር ያጣላናል። ነገር ግን ቶሎ የመታረቅ ባህሪ ደግሞ አለብን ማለት ነው። ያ የሚታረቀው ሰው ደግሞ ወይም የሚዋደድ በሰላም በደስታ የሚኖር ሰው ከሆነና ከሆነ ብቻ ነው ማለት ነው ውድ ቤተሰቦቼ እና ለባኒታውም። አብርሽ ብቻ የእውነት እንዳያደርግ ርፍ እርፍ እንዳያደርግብን ብላችሁ የፈራችሁ የነበራችሁ፣ አያደርግ አያደርግም አያደርግም። የምሬ ነው የምላችሁ አያደርግም። እንዲ እንደዚህ ልጁ አያደርግም። እንደዚያ ነገር እንኳን ሊያደርግ ቀርቶ ይቅርና ማለት ትላንትና ሩታ ያንን ድራማ ፕራንክ ስለሰራችሁ ምናልባት እሱ ደግሞ በእውነት አድርጎ ይቀይረዋል ብላችሁ ብዙዎቻችሁ ፈርታችኋል። ነገር ግን አይቀይርም ማለት ነው። ሰላሙኑ ልኝ በያላችሁበት ውድ ቤተሰቦቼ